ዳይፐርና ሞዲስ ላይ ማየት ያለባችሁ ሁለት መሰረታዊ ነገር ልንገራችሁ። ቲሲኤፍ ቶታል ክሎሪን ፍሪ እና ኢሲኤፍ ኤሌመንታል ክሎሪን ፍሪ። ኤሌመንታል ክሎሪን ፍሪ ማለት ያው ከእንጨት ስለሆነ የሚሰሩት በተፈጥሮ እንጨት ደግሞ ራሱ ላይ ክሎሪን ስላለው እስቲ ክሎሪን ሕፃናቶቻችን ልጆቻችን ላይ የሚያመጣብንን አንድ ሶስት አራት ነገሮች እንይ እንደ የመራቢያ ችግርና የወሊድ እንትኖችን ማለት የፍሬ የዘር ፍሬ ላይ ከፍተኛ ችግር ያመጣል። ክሎሪን በተደጋጋሚ በሚተነፈስ መርዛማ ኬሚካሎች ምክንያት አስምና አለርጂ ካሉ የመተንፈሻ ችግሮች ጋርም ይያዛል። ሶስት ከሰውነት ዘይቶች ላብና ሽንት ጋር ሲደባለቅ በጣም ለጠራ አስቸጋሪ የሆነ ለማሽተት አስቸጋሪ የሆነ ጠረን ይፈጥራል። ሌላው ክሎሪን ከአንጀት ጋር በተያያዘ ደግሞ ጠቃሚ ባክቴሪያ የምንላቸው እነሱንም እንዲሞቱ ያደርጋል። አምስተኛ ደግሞ ክሎሪን ቆዳን ያደርቅና የሚያሳክክና የሚያበሳጭ አይነት ስሜት እንዲሰማ ያደርጋል። እኔው እዚህ ቪዲዮ ላይ እንደምታዩት ቲሲኤፍ ወይ ቶታል ክሎሪን ፍሪ የሚለው ምርጫችሁ ይሆን ለማለት ነው። ለሞዲየስም ለዳይፐርም ይሰራል። ፒስ አውት መልካም

አለማችን ላይ አብዛኛውን መርዛማ ምግብ የምታመርት ሀገር የዛች ሀገር ምርት ነው ከዛ ውጭ ደግሞ ሳይናይድስ ይባላል የምትቀምሰው ጣም ይኸው አንብበው አባቱ ሳይናይድስ የሚያስከትልበት እንደሚችል መረጃዎቹን እያየ የአጥንት መሳሳት ማዘርን ቢይዛት ልጅ ስትወልድ ብዙ ካልሽየም ከጥርሷ ከእግሯ ላይ ከምን ላይ ለልጇ ስለሰጠች፣ አንተ ግን አጥንት መሳሳት የሚይዝ ጥቁሩን ለላሳ ጠጥተ ከዛ ስጋህን መሸከም አቅቶት አሸገ ውሃ ኤምኤንፒኤስ ፓሌት የማይክሮቺፕስ ማነው የማይክሮፕላስቲክ በውስጣቸው የያዙ ንጥረ ነገሮች ፕላስቲኩ በዛ ይሰራል፣ በነዛ ነገሮች ይሰራል። እነዛ ነገሮች ደግሞ ማለት ነው ረጅም ጊዜ ሲቆዩ ማለት ውሃው ከተመረተ ፓክድ ከሆነ ረጅም ጊዜ መጋዘን ውስጥ ወይንም ደግሞ ኤክስፓይሬሽን ዴቱ በጣም አጭር ነው የውሃ የሆነ ያክል ዱሬሽን ኦፍ ታይም ሲቆይ ይሄ ቪዲዮ ላይ እንደምታዩት ማለት ነው። ይሄ በእርግጠኛ ሀገር ላይ አይደለም። ለምን ያጋልጠናል ማለት ነው ለማይክሮ ፕላስቲክ ጥቃት ያጋልጠናል። በዛም የተነሳ በጣም ብዙ ሰዎች ታመው እስከ ካንሰር ከካንሰርነትም አልፎ ማለት ነው ይሄ ታንክ ከታንክ ካንሰር ጀምሮ ኢንተርናሊ ዳሆል የሰውነታችን ፓርቲ ላይ ከፍተኛ ጉዳት የሚያመጣ በዚህ የማይክሮፕላስቲክ እንድንጠቃ የሚያደርግ ነው። እና ጊዜው ብዙ ሳይሄድ መጠቀምም ካለብን ያው በእርግጥ ውሃ ተደራሽነቱ ይሄ የመጠጥ ውሃ ምናምን እኛ ሀገር ላይ ተደራሽነቱ ያው ችግር ላይ ነው። ኦብቪየስ የታሸገ ውታ ውሃ ባለውለታ ነው። ነገር ግን ቆይታ ሳይኖረው ቶሎ ቶሎ እንጠቀም ለማለት ያክል ነው። ከርሺ 500 ብር ነው ዶሮ ለእንቁጣጣሽ ምናምን ለፋሲካ ለእኛ በዓል ለሙስሊሞች በዓል ምናምን ብዙ ጊዜ እንትን አሩስቶ ቤት ግን ያው 500 ብር ነው እንበለው እና ይሄ ዶሮ ሙዙንም ያው ፌክ ሙዝ እንደገና እግድ ስጋውንም እና ይሄንን የሚያበሉን የጂሞ የሚባለው ከተክለን ከምናገኘው ይሄ የተሻሻለ ሞዲፋይ ከሆነ ጄኔቲክስ ውጪ በፋብሪካ ደረጃም እንደዚህ የሚቀነባበር አለ። የሆነች ሀገር አለች። አንድ ሀገር አለች መርዛማ ምግብ በመስራት በጣም ታዋቂ ማለት ነው እና እሷን ሀገር ታቋታላችሁ ብቻ ላ ይጠብቀን ነው ማለት ካንሰር ግን ብዙ ጊዜ ካስተዋላችሁ ሌላ ጊዜ በውጭ ነበር የምንሰማው እኛ ሀገር የተለመደ ነገር ሆነ ምናምን እና ሰዎች ወደ ድሮ ወደ ሎካሉ አኗኗራችን ብንመለስ ይሻላል ከማለት አንግል ነው እሱ ጤነኛ ነው ይሄኛው ገዳይ ነው ይኸውልሽ እናቱ እሺ። ሌላውስ ቁጥር የትኛው ብራንድ ምናምን ብላችሁ ስለ ልጆቹ ወተት የምጠይቁ ሰዎች እዚህ ጋ እንደምታዩት ምንም ብራንድ አይመርጥም ምን አይልም። በአጠቃላይ የታሸገ ነገር በዘዙ ብዙ ነው አይደለም። ለህፃናት ለትልልቆቹም አይሆንም። ይሄ እንግዲህ የምታዩት ምርት ሁሉም ማለት ነው አሜሪካን ስታንዳርድ ተብሎ የተሰራ አሜሪካ እንግዲህ ምን ያህል ስታንደ ስታንዳርድ ላይ እንደዚህ አይነት ነገር እንደሚጨነቁ ታውቃላችሁ። እነኚህ ሁሉ የሚያያቸኋቸው ብራንዶች ያው ህፃናቶቹ ላይ የሚያደርሱትን ነገር እያያችሁ ነው እና ከዚህ ሁሉ እንትን ብታደርጉ ለማዘሮች የምሰጠው ምክር ቢኖረ የላም ወተት ከሌለ አንቺ መችሽ በቃ ልጁ ምናምን በምትገዥበት ብይበት አንቺ ነው በቃ ለሱ ደግሞ ወተት ያው በተፈጥሮ ወተት ምታሳድግ ባይ ጊዜው ከፍቷል። መልካም ቀን ይሁንላችሁ። ያው ልሽ እናት እሺ። ሌላው ቁጥር የትኛው ብራንድ ምናምን ብላችሁ ስለ ልጆቹ ወተት የምጠይቁኝ ሰዎች